ሳሎን እንግዲህ የምትመለከት ነው። ለሳሎ ላይ ያለው ዲዛይን ይሄንን ይመስላል። የውስጡን ሁኔታ ሙሉ ለሙሉ ላሳያችሁና ውጭ ደግሞ የምናይ ነው የሚሆነው። ይህ ቤት እንግዲህ በውቢቷ ጊራና ላይ ሰርተን ያስረከብነው የሆነ ቤት ነው። እንግዲህ ዛሬ ሙሉ ለሙሉ ተጠናቆ እንግዲህ በዚህ መልኩ አስረክበናል። እንግዲህ አምፖል ምናምን ይቀራል። ይህ አሁን ፕሮግራማቸው ስላላደለ እንግዲህ አልተገጣጠመም ማለት ነው። እንሻላ በሚፈልጉ ሰዓት እንግዲህ የአምፖል ስራ ነው የሚቀሩ። አምፖሉ የሚገጣጠም ነው የሚሆነው። ውጭም ላይ የተሰራ የቀለም ስራ አለ። እሱንም ጭምር የማሳያችሁ ነው የሚሆነው አብራችሁ ይቆዩ። አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ሰላም ለትናችሁ ሁዲ አብዱላህ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድና ተከበራችሁ ተመልካቾች፣ ዛሬ ደግሞ እንግዲህ አዲስ ያስረከብነው ቤት አለ። እሱን ነው የማሳያችሁ የሚሆነው ሳሎ ላይ ያለው ዲዛይን እንግዲህ ይህንን ይመስላል እያንዳንዱ የምናይ ነው የሚሆነው። ማለት ነው ሀሳብ አሳያታችሁንም አጋሩን። በቅድሚያ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ ሼር ማድረጋችሁን አትርሱ። በዚህን ቻናል ሰብስክራይብ ብታደርጉ እጅግ በጣም ተጠቀሙበት አላችሁ። ቤቶቻችሁን በምን አይነት መንገድ ማሰራት እንዳለባችሁ፣ የቀለም የዲዛይን የተለያዩ የቤት ስራዎችን በተመለከተ ብዙ ነገሮችን ወይም መረጃዎችን መረዳት ወይም ማወቅ ትችላላችሁ ማለት ነው። ምክንያቱም ይህንን የሚከታተለው የሚያሰራው ሰው ብቻ ሳይሆን ገና ለወደፊት መሰራት ለምታስቡ እንደዚህ አይነት ስራዎችን በተመለከታችሁ ሰዓት ለቤታችሁ በምን አይነት መንገድ መሰራት እንዳለበት የተሻለ የሚባለው አሰራር ምንድን ነው እንዲሁም ደግሞ እንዴትስ ቀለል ባለ ነገር ቤታችን እናሰራል የሚለውን ነገር በቀላሉ መረዳት ትችላላችሁ ማለት ነው። እንዲሁም ደግሞ አንድ ስራ በምን ያህል ብር ይዛችሁ መጀመርም እንዳለባችሁ መረዳት ትችላላችሁ ማለት ነው። እንዲሁም የግንባታ እቃዎችን ዋጋ ሲቀንስ ቀንሷል፣ ሲጨምር ጨምሯል፣ ለእናንተ አሪፍና ያስፈልጋችኋል ብዬ የማስባቸውን መረጃዎች የማካፈላችሁ የሆነ የማካፈልበት የሆነ ቻናል ስለሆነ ሰብስክራይብ አድርጉ ለማለት ነው። ለማንኛውም እንግዲህ ወደ ጉዳዩ ስንገባ ሳሎን ላይ ያለው ዲዛይን ይሄን ይመስላል። እስኪ ሌሎች ክፍሎች ላይ ያሉትን ደግሞ እና የውጭንም የምናይ ነው የሚሆነው። ዘኮሎም እንግዲህ በምታዩት መልኩ ተቆርጧል። ከዚህ ውጭ ቤቱ እንግዲህ የሚቀረው ምንድን ነው? አምፖል ነው የሚቀረው። ከዛ የላሜራ ወይም መስኮቶቹ ይጸዱና እነሱ ደግሞ ቀለም የሚቀቡ ይሆናል ማለት ነው። ስለዚህ እነዚህ ስራዎችና የመስታወት የአምፑል ገጠማ የአሁን ፕሮግራማቸው አይደለም። ስለዚህ ያው አሁን ላይ የሚገጠም አይደለም። እንዲሁም ብሎ የእኛን ስራ ጨርሰናል ማለት ነው። ስለዚህ ውድ ተመልካቾች፣ እነዚህም ሶኬት እና እንትኖችም አብሮ አምፖል ሲገጠም አብረው የሚካሄዱ ናቸው። ይሄ ስራ ነው እንግዲህ የሚቀረው ሌላው እዚህ ጋር ስንመጣ ኮለኗን ደግሞ መቃኗ በጣም አጭር ነበረች። ያ ማለት ቤቱ እንግዲህ በጣም አጭር ነው። የዱር ስሪት እንደምታዩት እስከዚህ ድረስ ነው ቁመቱ። እንግዲህ ያ ማለት የሳሎኑም በዚሁ ልክ ነበር ማለት ነው። ያ ማለት በዚቹ አካባቢ ላይ ነበር ማለት ነው። ስለዚህ ያንን መቃን አንስተን በዚህ መንገድ እንግዲህ አንደኛ ወደ ላይ ቁመትም ይኖረዋል እንደዚህ ማለት ነው። እሱን ታሳቢ ተደርጎ የሳሎኑን በዚህ መንገድ ሰርተነዋል። እንደታያችሁት ከመቃኑ በእርግጠኝነት በጣም የተሻለ ነው ማለት ነው። ምክንያቱም አንደኛ ወደ ላይ ቁመቱ ሄድ ይላል ማለት ነው። ከዚህ በላይ ያለው ነገር ያሳምረዋል እና አጭር አይሆንም ማለት ነው። ያንን ታሳቢ ተደርጎ ነው እንግዲህ የተሰራው። ይህንን ይመስላል እንግዲህ የግድግዳ ቀለሙን ውስጥ እንደታያችሁት እንዲህ በጣም ቦጌ ያልሆነ ቀለም ሲሆን አሪፍ ነው የሚሆነው። ስለዚህ በጣም እንደዚህ ቦጌ ያለ ነገር አይን የሚገባ የሆነ ነገር ባይሆን የተሻለ ነው የሚሆነው። እስኪ እናንተም ደግሞ ሐሳብ አሳታችሁን አስቀምጡ። ወደ መኝታ ክፍሎ ስንሄድ ደግሞ ያው ሙሉ ቤቱ አንድ አይነት ቀለም ነው የተቀባው ማለት ነው። ይሄን ይመስላል። ዲዛይኑም ደግሞ እዚህ ጋር ለመኝታ ቤቱ የተሰጠው ይህን ይመስላል። ይህ ዲዛይን ደግሞ እንደታያችሁት እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። የትኛውም ስራዎችን ሳካፍላችሁ እንደዚህ እናንተ ደግሞ ተመልከታችሁ አስተያየታችሁን ኮሜንት ላይ ማስቀመጥ የእናንተ ስራ ይሆናል ማለት ነው። የእናንተ ስራዎች እንግዲህ እነዚህን ሀሳቦች መስጠት፣ ላይክ ማድረግ፣ ሼር ማድረግ እንዲሁም ደግሞ ማስተካከል አለባቸው ብላችሁ የምታስቡት የትኛውም ሀሳብ ሲኖር ደግሞ በኮሜንት ብታስቀምጡልን ያንን ኮሜንት በማንበብ ደግሞ እኛ ማስተካከል ያለብን ነገር እናስተካክላለን ማለት ነው። ምክንያቱም እናንተም ለተመልካቾች እኛም ትልቅ የሆነ ክብር አለን። ምክንያቱም ይህን ነገር እናንተ ተመልክታችሁ አይታችሁ እያበረታታችሁን፣ ላይክ እያደረጋችሁ፣ ሰብስክራይብ እያደረጋችሁ የእናንተን ኮሜንቶች፣ ሀሳቦች በመስማት በማንበብ ደግሞኛ የተለያዩ የምንጠቀመባቸው ብዙ ጥቅሞች ይኖራሉ እና የእናንተ ሀሳቦች ያስፈልጉናል ማለት ትፈልጋለሁ። ይህን ይመስላል እንግዲህ። ዞኮሎም ሁሉም ተቆርጧል። እስኪ ወደ ቀጣው ክፍል እንሄዳለን። ደግሞ እንደምትመለከቱት እዚህ ጋር እንግዲህ መቃኖቹም እየተቀቡ ነው። በዚህ መንገድ ወደ እቃ ቤቱ ስንሄድ ደግሞ ዕቃ ቤት ጋር ይሄን ይመስላል። ዕቃ ቤቱ ደግሞ የተሰጠው ዲዛይን እንግዲህ በዚህ መንገድ ያው ዕቃ ቤት ነው። በዚህ መንገድ ተሰርቷል። ግድግዳ ቀለሙ ያው እንደነገርኳቸው ሙሉ ቤቱ ተመሳሳይ ነው ማለት ነው። ዲዛይን እንግዲህ ወንድ ተመልካቾች፣ የሆነ ዲዛይን ለመስራት የክፍሉ ስፋት ይወስነዋል። የሰጡትን ዲዛይን ለመቀበል ለምሳሌ እዛ ሳሎን ላይ የሰጠነውን ዲዛይን እዚህ ላይ አውጥተህ መስራ ብሎ ቢታሰብ በጭራሽ አይታሰብም ማለት ነው። ምክንያቱም በጠበበ ቁጥር የፈለጉትን ዲዛይን መቀበል አይችልም እና ይህን ዲዛይን እዛ ቦታ ላይ ይሰራ ብሎ ቢታሰብ በጭራሽ አይመጣም ማለት ነው። ስለዚህ ክፍሎች ሰፋ ሲሉ ዲዛይን ለመስጠት እጅግ በጣም ምቹ ይሆናሉ። የሰጡትን ዲዛይን ደግሞ መቀበል ይችላል ማለት ነው። ስለዚህ ውድ ተመልካቾች ይህን ይመስላል እንግዲህ ሌላው የልጆች መኝታ ክፍል አለ። ያው ሙሉ ክፍሉ አንድ አይነት ነው። ይሄን ይመስላል። ደግሞ እዚህ ጋር ይሄን ካሳየኋችሁ የውጩን ሁኔታ ደግሞ የምናይ ነው የሚሆነው። አሁንም አብራችሁ ይቆዩ፣ በድጋሜ ላይ እያደረጋችሁ እሺ። ውድና የተከበራችሁ ተመልካቾች በቀጣይ ደግሞ የውጩ ቀለም አለ። እንግዲህ በዚህ መንገድ ደግሞ ለውጩ ይህን ቀለም ሳተነዋል። ቤቱ እንግዲህ ሽምብራ ግርፍ ነበር። በፊት ቀደም ብሎ የተሰራ የሆነ ቤት ነው እንግዲህ፣ ዲዛይኑም ሁሉም በጣም ቅድሚያ አላሳዩኋችሁም። ይህን ቤት ብታዩት ኑሮ ያ ቤት አይመስልም። ማሻላ፣ አሁን ላይ በምታዩት መልኩ ፍክት ብሏል ማለት ነው። ውስጡም ውጩም ማለት ነው። እንደታያችሁት፣ እናንተስ ከለሩን ውስጥ የቀለሙን ስ ምርጫ እንደታያችሁት፣ አሰባሰታችሁን፣ እንግዲህ አጋሩን ማለት ነው። እንደምታዩት ዙሪያው ደግሞ ፕላስቲክ ተሰርቷል ማለት ነው። በአራቱም በኩል ማለት ነው። እንደምትመለከቱት ይህን ይመስላል። ይሄ እንግዲህ ፊት ለፊቱ ነው። ከጀርባውም ያው ተመሳሳይ ነው። የዙ ከለር የተሰጠው ማለት ነው። በዚህ መንገድ እንግዲህ ቤቱን ፏ አድርገን አስረክበናል። ይህን ይመስላል እንግዲህ ሌሎቻችሁም እንግዲህ ቤታችሁ እንደዚህ ማስዋብ፣ ማሳመር ስትፈልጉ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ ማለት ነው። እናንተ በፈለጋችሁት አይነት ዲዛይን፣ በፈለጋችሁት የከለር የቀለም ምርጫዎች፣ በፍላጎታችሁ ሁሉንም አሟልተንሰርተን የምናስረክባችሁ ይሆናል ማለት ነው። ውድና የተከበራችሁ ተመልካቾች፣ ለዛሬ አስኩላችሁ መረጃ እንግዲህ ይህንን ይመስላል። በቅርብ ደግሞ ቤታችሁን በዚ አይነት መንገድ ማሰራ ብታስቡ በአሁኑ ዋጋዎች የማትሪያልስ ስንት ወስተያል፣ የባለሙያን ጠቅላላ ላርገን ስንት ይዘን መጀመር ይኖርብናል ወይም መስራት ይኖርብናል የሚለው ሙሉ መረጃ በቅርብ የማካፈላችሁ ነው የሚሆነው። እስከዛው በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወረመቱላህ ወበረካቱ